አንድ ሰው ነው ያለ። ትሪፕል ነው አሁን ተጠቀም። እዚህ የመጡ ለንድሎች እንጠቀም። ትሪፕል ነው ዩዘ ትሪፕል ትሪፕል ነው ነው እንጠቀሙ። እንደዚህ የሚመጡ እንዳሉ በሶስት ነው የሚያባስጀምሩ። ታፕ ታፕ አድርጉ፣ ሼር አድርጉ። በምሉ እንጠቀም

ቡነ ሲመጣ አሁን ትሪፕል ነው የሚመጣው። በሶስት ነው የሚያባዛልን። ገብቷችኋል? በሶስት አንድ ሶስት መሄድ አለብን የፈጠነ ሲመጣ ግጥግጥ ተይ። በደ- ቴንኪው ቴንኪው። ሌላ ሌላ። ሁለት ሰው ሁለት ሰው ሁለት ሰው ሁለት ሰው ሁለት ሰው ሁለት ሰው ሁለት ሰው ሁለት ሰው አንድ ሰው አንድ ሰው ቴንኪው አንድ ሰው አንድ ሰው አንድ ሰው አንድ ሰው አንድ ሰው አንድ ሰው አንድ ሰው ወይኔ ሲጀምርልን እኛ ትሪፕሉ ፑሽ ምንም አያመጣም። አንሸነፍ ነው ከሶስቱ ነው አንድ ሸነፍ ነው። ካሸነፍን እኩል እንኖራለን። ከጥ ስናሸንፍ ዋጋውን እንሰጠዋለን። ገባችኋ? ገና እያያችሁት ነው። አስኮሩ ምንም አያመጣም። ትሪፕል ነው ተጠቀሙት። ትሪፕል ነው። ትሪፕል ነው። ኤኒ ትሪፕል ነው ተጠቀሙት። አሁን ተጠቀሙት። ታንክስ ማይ ብራዘር ሉሉ። ታንክስ ኤኒ ጊፍት። ትሪፕል ነው ዳይ ቲሞርክ ቲሞርክ ያጀማ ቲሞርክ ከተጋገዝ እንዳይበቃ እንዳያመልጠን ግን እንጠቀሙ። ታንክስ ማሚ ሉሉ ታንክስ። ቲም ወርክ ምንም አይመጣብንም። ቲም ወርክ እንዳያመልጠን። ጅመቻችሁ ጨረቀ። አግዟት አግዟት ማም ልጅ ቲም ወርክ። አሁን መቆሳ በጣም መሄድ አለብን። ሆን ትሪፍል ነው፣ እንዳያመልጠን። ሀያለው እንቀጣ ነበር ግዳ ነው ግነው እንሂድ ምንም አያመጣ ስሪት ብቻ እንጠቀም። ደይ ደይ ደይ ያባዛልና በሱ እንጠቀሙ። ታንክስ ምንም አይመጣም። እንሂደው ሳንታ ግላፍ አለ አሁን ካሸነፍሮ እኮ እንቀጠዋለን። አንድ እኩል የሚባል ነገር አይኖርም። ምንም አይመጣም። ግላፍ ግላፍ ግላፍ ግላ ግላፍ ይድበት መኒገን ስጥ መጀመሪያ። እሺ መኒገን ስጥ። በሁለተኛው ነው የሚቆጥርልን። መኒገን ስጥ መጀመሪያ፣ መኒገን ስጥ መጀመሪያ። ከእዛ ግላፉን እየነካዱት። ግላፍ ያለው አሁን አሁን ሰርቷል። አስር ሰከንድ አለን፣ ይሰራል ማለት ነው። ግላፉ አክቲቭ ነው፣ አክቲቭ ነው፣ አክቲቭ ነው። ፋሚሊ እዚህ ጋር እንጠቀመው ወይኔ ወይኔ ወይኔወይኔወይወይወይ እለም አላለቀም። እንጅሁን በልጦ ነበር ማርያምንም በልጦ ነበረ። ሳንታዬ ትለያለህ የሺ ሰው ግምት ትለያለህ ችግር የለውም። ዋን ዋን ምነ ነው ችግር የለውም፣ ችግር የለውም ወንድሜ። ሼር ሼር አድርጎ ሌሎቻችሁ ሼር ሼር አድርጎ ወይኔ ብሩክ ከኛ ጋር መፎካከሩ ራሱ ዳይ ዳይ ዳይ ዳይ አላዳመጥም። ኔትወርክ እየሰራ ነው ዳጊ ይሰራል። አዎ፣ ይታየው ቤተሰብ ኪንግ ያረዳል። ያሸነፈኝ አንድ አንድ ኩሉ አሁን ይህንን ያሸነፈ ሰው አሸነፈ ነው። ጀመው መቀጣት የለብንም። ቲሞር ቢያንስ በጣም ዜናዬ የእቴ ዌልካም። ይህን የተሸነፈ ስሙኝ ታብታብ አድርጉ። ቢያንስ አንድ ሺህ እናምሷለን። ታብታብ ካረገን እንሄዳለን በታብታብ። ከዛ ይኸው ቦነስ መቷል። ደብል ነው፣ ደብል ነው አሁን ተጠቀሙት። ኒ ጊፍት ደብል ነው፣ የትኛውም ጊፍት ደብል ነው፣ ደብል ነው፣ ደብል ነው ተጠቀሙት። ዩዘ ደብል፣ ዩዘ ደብል። ታንክ ሲያጀማ በሁለት ያባዛና አሁን ተጠቅመ ነው። እኒድ ይመጣሉ በኋላ እያያቸ። ማስቆራችን በትንንሽ ነው፣ እየተሸናነፍን ያለ ነው ደብል ነው። እንጠቀም እርስ ጊፍት ደብል ነው። ደብል ነው። ተጠቀሙ ቲሞር ቲሞር ቲሞር በደንብ እንድ ኩርነን ይህንን ማሸነፍ አለ ለአምሮት ታንክስ ደብል ይመጣል። ደብል እንጠቀማለን አሁን ካሸነፍን በቃ አሁን ያሸነፈ ሰው ይቀጣጣል፣ ነው በቃ እኩል መጠቀም ብቻ ነው ያለብን። አሁን ከተቀጣጣ አበቃለን፣ ከተቀጣን አበቃለን። እንደ ቶሎ ቶሎ እንደ ደብሉ ሲጀምር ነው ደብሉ

የፈጣሪ ያለ አስማቷ ወይኒ ወይኒ ወይኒ አስማት አንተ ጋር መጣ፣ ይመላጣል አሁን አሁን አድርጉት! አሁን አድርጉት! ኤኒ ግፍት ደብል ነው። አሁን አድርጉት! አሁን አድርጉት! እንዳያመልጣን ሀያ ሰከንድ ብቻ ነው ያለን። አሁን አድርጉት! ሀያ ሰከንድ ብቻ ነው ያለን። አሁን አድርጉ! መስጊድ ታንክ ግራፋለ፣ ግራፋለ፣ ግራፋለ አሁን አድርጉት